በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ ሰባት በዚህ ቀን አዲን ከምትባል አገር ቅዱስና ብሩክ ድል አድራጊ የሆነ አባ በስኪሮን በሰማዕትነት ሞተ። ይህም ቅዱስ ከአርያኖስ ፍራ ውስጥ ነበር። ናብዛር ከሃዲው ንጉሥ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙን በደረሰች ጊዜ ወዲያውኑ ይህም ቅዱስ በሕዝብ መካከል ተነሥቶ ንጉሱን ረገመ። ጣዖታቱንም ሰደበ። ወታደር ስለሆነ ያሰቃየው ዘንድ ማንም አንደፍ። ነገር ግን በንጉሡ አዳራሽ ውስጥ አሰረተ። መኮንኑም ወደ አዳራሽ ሲወጥ በሄደ ጊዜ ወደ ንጉሡ ላከው። ከእርሱም ጋር ሌሎች ወልወልፊዮስ፣ አርማኒዮስ፣ አርኪዮስ፣ ጴጥሮስ፣ አራኒዮስ የተባሉ ነበር። እኚህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸው እንዲያፈሱ ከአባ ቃ በስኪሮን ጋር ተስማሙ። በንጉሱ ፊትም ቆመው በቆሙ ጊዜም በጌታችን ታመኑ። ንጉሱም ጥቃቸውን ይቆርጡ ዘንድ እያይነቱ በሆነ ስቃይም እንዲያሰቃያቸው አዘዘ። ንጉሱም እንዳዘዘ አደረጉባቸው። ከነኛ አምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህ ገላቸውን ፈጽመው የሕይወት አክሊልንም ተቀበሉ። የከበረ በስኪሮስን አላግረፋ ተረም እንዲገርፉ ታዘዘ። ከዚያም በኋላ ከራስ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማው ውስጥ እንዲጎትቱ ተታዘዘ። ይህንንም ሁሉ አደረጉበት። ከዚህ በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንለጃ ውስጥ ተጨመሩት። በስቃዩ ውስጥ ሁሉ እግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህና ያስነሳው ነበር። ከማሰቃየቱም መደከመ ጊዜ እስረኞቹን ለሚበልጥ በሥራም ወደ አየር ወጥቶ ከአጋድም ጋር የሚነጋገር ሥራኛ መጣለት። እርሱም የውሽባ ቤቱን ዘግተውሽም እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላይ አሾከሽኩና ለሁለት ክፍልም ሆኖ ተሰነጠቀ። መርዙና እቃውንም ወስዶ በብረት ወጭ አድርጎ አበሰላቸው በሽባ ቤት ውስጥ ወደ አባ በስኪሮን አቅርቦ ያንን መርዝ ሜላ ዘንድ ሰጠ። ቅዱሱም በላ ግን ምንም ጉዳት አልደረሰበትም። ያም መሠርይ የመኳንን ተጽዕመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልን አድርግ ብሎ ጮኸ። ምንም ምንም ጥፋት ባልደረሰበት ጊዜ መሠሩ ያደነቀ ቅዱስ አባ በስኪሮንም መሰሩን የሚራዳ ሰይጣንስ በክብር ባለቤት በጌታ ኢየሱስ ክርስቶስ ኃይል አንተን ይከፋልና ወዲያውኑ ጥሎ የሚያንከባልለውን ክፉ ሰይጣን ተቻለበት። ክብር ይግባውና በጌታችን ኢየሱስ ክርስቶስ እስከ ታመነ ድረስ አሰቃይ መኮንኑ የመሠሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነቱ በቅዱስ አበስኪሮን ላይ ግን ቁጣና ብስጭት በመጀመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ ታዘዘ እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህ በኋላ ራሱን በሰይፍ እንዲቆርጡ ታዘዘና ቆረጡትም። የድል አክሊሉንም በመንግሥተ ሰማያት ተቀበለ። ለቅዱስ አበስኪሮን ተአምራት። በግብፅ ደግሞ በስሙ የታምለጸች ቤተ ክርስቲያን ነበረች። ከህኗቷም ክፉ ሥራ የሚሠሩ ክፉዎች ነበር። ቅዱስ አበስኪሮን ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቀ። ባልተመለሱ ጊዜ ነው የነዳድ በሽታ አፍቶ ሁሉም በአንዲት በአንዲት ጊዜ ሞቱ። ከዚህ በኋላ ቅዱስ አበስኪሎን ተቀምጦ የላዕላይ ግብፅ የሆነ ብያው ወደምትባል አገር ደረሰ። የአገሩ ሰዎች በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው የከበር አበስኪሎን በፊታቸው ደርሶ ሰላም ለእናንተ የነባቸው ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያቺ የሚሻትን ምድር እያመለከታቸው ከምራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም እነሱም ጌታችን ዶክተር ለአሉት መቶ የወርቅ ዲናርም ሰጧቸው። ተሰወራቸው። እነርሱም ከዚህ እራ እየተነሳ ድርጉ ከተኙ በኋላ ቤተ ክርስቲያኑም አፍልሶ ከግብፅ ደግሞ ወደ ላዕላይ ግብፅ ይያው ወደ መጠባል ሀገር በመቶ የወርቅ ዲናርም ወደ ገዛት ምድር ከንዋያ ቅድሳቱ አዘዷ ጋር ማምጥቶ በዚያ ያቆመ። የአገሩ ሰዎችን በጠዋት ነቅተ ወደ ውጭ በወጡ ጊዜ ቤተክርስቲያኒቱን በደጃቸው አገኛት። እጅግ ፈጽሞ ማደነቁ ምስኮን እግዚአብሔርን ደንንም አመሰገዝ ከዚያ ጊዜ ጀምሮ ድንቅ ተአምራት የሚደረግባት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት የማረግ በረከታቸውም ከኛ ጋር ትኑር ለዘላለም ሚ ስንክሳር